ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መጋቢት 18 2017 ዓ ም ዕለታዊ መረጃዎችን ይዘ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አብሬያቸውን ቆየው በለጥ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ይሰማላችሁ። ከባድ ውጊያ ሲደረግ ነው የዋለው። በሶስት አቅጣጫው ሲደረግ በዋለው ውጊያ በርካታ ሰብአዊ ቁሳዊና ወታደራዊ ጉዳት ደርሷል። ከሶስት በላይ ተሽከርካሪዎች በዚህ ውጊያ ወድመዋል ተብሏል። በርካታ የጦር መሳሪያዎችን በፋኖች ገብተዋል። ይህን በተመለከተ ዝርዝር መረጃ ይዤ አለው። እንደዚሁም ደግሞ በተለያዩ አካባቢዎች ያሉ አሁኗ ሁኔታዎችን በተመለከተ በቅደም ተከተል መረጃዎችን ወደ እናንተ የማደርስ ይሆናል። በደብረ ብርሃን ዩኒቨርሲቲ ያለውን ሁኔታ በተመለከተ እንደዚሁ ከዩኒቨርሲቲው ዝርዝር መረጃዎችን አሰባስቤ ያለው፣ እነዚህ መረጃዎች ወደ እናንተ አደርሳለው። አስተያየት ካላችሁ ጥቆማ ዜናችን ሜል ዶት ኮም እንዲሁም ደግሞ በሜሴንጀር በቴሌግራም በዋትሳፕ እንዲሁም ደግሞ ቲክቶክ እና ትዊተር ላይ በውስጥ መስመሮች ልትልኩል ትችላላችሁ። በርካቶቻችሁ ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በተለይ ከአዲስ አበባ በርካታ መረጃዎችን ልካችሁ ልኛል። ይህንን በተመለከተ በአዲስ አበባ ከአስር ሺህ ሁለት መቶ በላይ ሰራተኞች ሊበተኑ ነው። የእነዚህ ተወካይ አራት መቶ ሰራተኞች ታስረው ነበር ተብሏል። ይህንን በተመለከተ ዝርዝር መረጃው ወደኋላ አደርሳችኋለሁ። እንግዲህ ከላካችሁልኝ በርካታ መልእክቶች መካከል ለዚህ ሰዓት የያዝኳቸው የተወሰኑ መልእክቶች ወደ እናንተ አድርሸ ወደ ሌሎች ዝርዝር መረጃዎች አልፋለሁ። አብራችሁ እንድትቆዩ ነው በአክሮት የምጋብዘው። አስተያየት ካለ ካላችሁ የምሰማችሁ ነገር ካለ ጻፉልኝ፣ እመለከታቸዋለሁኝ። እንግዲህ ከደረሱ መልእክቶች መካከል ሰሞኑን መነጋገሪያ የሆነውን የኢቢኤስ ፕሮግራም ላይ የቀረበችውን የብርቱካንን ጉዳይ በተመለከተ ከዚህ በላይ በርካታ ግፍና ሰቆቃዎች እየተፈጸሙ መሆናቸውን በየአካባቢው እነዚህም ደግሞ ከጊዜ ብዛት አንጻር ብዙ ሰው ከአምሮ እየረሳቸው ቢሆንም ብዙዎቹ ደግሞ የሚያስታውሷቸውን አሰቃቂ ግፍና ሰቆቃዎች ልከውልኛል። ከእነዚህ መካከል ምስራቅ ሐረርጌ በተክሊል ጋብቻ ጋብቻ በፈጸመች በአንድ ዓመት ውስጥ እንግዲህ የልጅናት የነበረችው የአስራ አምስት ዓመት አራስ ከህፃን ልጇ ጋር በአልጋ ላይ እንዴት ተቆራርጣ እንደተገደለች በአክራሪ ጽንፈኞች። ይህንንም በተመለከተ ኖቬምበር 2019 በፈረንጆቹ በኢትዮጵያ አቆጣጠር ጥቅምት 11 የነበረውን ታሪክ ሙሉ ታሪክ ያጋራችሁን ያላችሁ በእጅጉን የማመሰግነው በነገራችን ላይ። ያልተጻፉ ያልተሰሙ የሰቆቃ ድምጾች ናቸው እንጂ። ወደ ወለጋም በየትኛውም የኢትዮጵያ አካባቢ ብትሄዱ የተፈጸሙ ግፍና ሰቆቃዎች የሰው ልጅ በዚህ ዘመን ለማመም የማይችለው ጆሮ ሊሰማው የማይችል እንዲሁም ደግሞ ሕሊና ሊቀበለው የማይችሉ ግፍና ሰቆቃዎች ናቸው እየተፈጸሙት። እነዚህ ሰቆቃዎች በተመለከተ እንግዲህ ከአስር ዓመታት በፊት የአማራ ሞረሽ ወገኔ በአዘጋጀው ሰነድ እንደሞ ሙሉቀን ተስፋው ተንቀሳቅሶ በሰበሰባቸው ሰነዶች ላይ ብዙ ሰዎች አድነዛን ግፍና ሰቆቃዎች አንብበው ብዙ ሰዎች እክል ደርሶባቸዋል። ከዛ በኋላ አሁን በዲጂታል ዘመን በቪዲዮ በምስል እየተደገፉ የሚወጡ በርካታ አሰቃቂ ግፍና ሰቆቃዎች ናቸው ያሉት። ይሄ ደግሞ በተለይ በብልጽግና ዘመን ላለፉት ሰባት ዓመታት ተጠናክሮ የቀጠለ መሆኑ ነው። እንግዲህ ከተለያዩ አካባቢ የሚወጡ መረጃዎች የሚያሳዩት ይሄ እንግዲህ ያም ሆኖ ደግሞ ብልጽግና እነዚህን ግፍና መከራዎች ለመሸፈን ኃላፊነቱን ላለመውሰድ የሚያደርጋቸው እንቅስቃሴዎች ደግሞ ብዙዎቹንም እንደዚሁ ያስገርማሉ። በእጅጉን የማመሰግነው ይህን ልካችሁልኛል። በርካቶችም እንደዚሁ ጥቆማዎችን፣ አስተያየቶችን ልካችሁልኛል። ከጎንደር ዩኒቨርሲቲ የላካችሁ ሊደርሶኛል በጎንደር ዩኒቨርሲቲ እንደዚሁ የአማራን በተመለከተ የጤናት ሊቀርብ ነው። በዚህ ላይ እንደዚሁ መረጃ አስተላልፍ የሚል መልክት አድርሳችኋል። ተመልክቼዋለሁ። አስተላልፍ ያለው መጋቢት ሀያ የአማራ ፈተናዎች እና አጠቃላይ ሁኔታዎች በተመለከተ ጥናቶች ይቀርባሉ። ስለዚህ መገኘት የምትፈልጉ ካላችሁ ብትገኙ ጥሪ ተላልፎላችኋል። ከአዲስ አበባ የደረሰኝን መልእክት እንደዚሁ ላንብብላችሁ በሙሉ መረጃውን። እንዴት ነህ ወንድሜ? እባክህ ይህንን መልእክት ለሰፊው ሕዝብ አድርስልን አደራ ይላል። በአዲስ አበባ ከተማ ጤና ቢሮ ስር በሚገኝ አንድ ጤና ተቋም። አካባቢ ያለውን ምልከታ እስከ አጠቃላይ ምልከታዎች ያጋራ ጽሁፍ ነው። በአክራሪ ጽንፈኛ ዘረኛ ባለ ጊዜ የኦህደድ ፖለቲከኞች የሚሰራውን ሸፍ ተጠናክሮ ቀጥሏል። ሰሞኑን ያወጣኸውን መረጃ ግልጽና መሬት ላይ ያለ ነው። እንደሚታወቀው ለውጥ የሚባለው ከመጣ ጊዜ ጀምሮ ዘመነ ኦህደድ፣ ዘመነ ብልጽግና ከመጣ ጊዜ ጀምሮ እና በፊት አዲስ አበባ ላይ ያለው መስሪያ ቤቶችን በየደረጃ ያሉትን የሰራተኛ ቅጥር በተመለከተ የከተማ አስተዳደሩ ቢሮዎች፣ ለምሳሌ የትምህርት፣ የጤና ወዘተ፣ ክፍለ ከተሞች፣ ወረዳዎች፣ ትምህርት ቤቶች፣ ሆስፒታሎች፣ ጤና ጣቢያዎች የመሳሰሉት የቅጥር ማስታወቂያ አውጥተው በየራሳቸው የሰው ኃይል አስተዳደር ይቀጥሩ ነበረ። እነዚህ ሸፍጠኞች፣ ስግብግቦች፣ ጽንፈኞች ከመጡ በኋላ ግን ቅጥር እንዲቆም ሰርኩላር አወረዱ። ምክንያታቸው ደግሞ አንድ መዋቅር ልንሰራ ነው የሚሉት ነበር። ይህ ማጭበርበሪያ ምክንያት ተጠቅመው ቅጥር ካስቆሙ በኋላ ትንሽ ቆይተው ዲሴንትራላይዝድ የነበረውን ቅጥር ስርዓት ለነሱ ያመቻቸው ዘንድ ሴንትራላይዝድ ያደረጉት። በዚህ መሰረት በከተማ አስተዳደሩ ስር ላሉ ሆስፒታሎች እና ጤና ጣቢያዎች በዶክተር ዮሐንስ ጫላ ቀንደኛ አክራሪ ኦህዴድ ሰው ነው የሚመራው የአዲስ አበባ ጤና ቢሮ ሰው የሰው ሀብት አስተዳደር ቅጥር እንዲያወጣ ይደረጋል። 95% የአንድ ብሔር ተወካይ የሆኑ ሰዎች ብቻ ይመደባሉ። የሚገርመው በአዲስ አበባ የአማርኛ ቋንቋ መናገር የማይችሉ ባለሙያዎች መልምሎ ወደ ጤና ጣቢያዎችና ሆስፒታሎች በደብዳቤ መድቧቸዋል። ሌላ ጉድ ልንገርህ ይላል በቀጥታ በአዳነቻ ቢሮ የሚመራ አርሊ ቻይልድ ሁድ ዴቨሎፕመንት የሚባል የአዲስ አበባ በቀዳማይ ልጅነት ልማት ፕሮግራም የተባለ ፕሮጀክት አለ። በጀቱ በመቶ ሚሊዮኖች ነው። በዚህ በጀት ስም የአዲስ አበባ ጤና ቢሮ ስር ከአስር ሺዎች የሚቆጠሩ 99 ፐርሰንት ኦሮሞኛ ተናጋሪዎችን ባለሙያዎችን መልምለው ወደ ከተማው አሰማርተዋል ወረዳና ጤና ጣቢያዎች ይገርመሃል። ይሄ ፕሮጀክት ትኩረት አድርጎ የሚሰራው ከስድስት ዓመት በታች ያሉ ህጻናትን ነው። በመርህ ደረጃ ጥሩ የሚባል ፕሮጀክት ነው። ነገር ግን ኦህደድ ለዲሞግራፊ ቅየራና ለፖለቲካ ሻጥር እየተጠቀመበት ነው። አጠቃላይ በሚባል ደረጃ የአዲስ አበባ ህዝብ አማርኛ ብቻ በሚናገርበት ከተማ አማርኛ መስማትም ሆነ መናገር የማይችሉ ባለሙያዎች መመደብ ምን ያህል ህዝቡን እንደሚነቁት ያመላክታል። በተለይ የኢሲዲ ፕሮጀክት ማህበረሰቡን በኮሚኒቲ ደረጃ ወርዶ የምክር አገልግሎት ላይ ትኩረት ያደርጋል። ታዲያ አማርኛ የማይችሉ ባለሙያዎች እንዴት ነው የምክር አገልግሎት መስጠት የሚችሉት? እየሆነ ያለው ነገር በእጅጉ በጣም ያሳዝናል ወንድሜ። በተመሳሳይ በከተማ አስተዳደሩ ስር ለሚገኙ ትምህርት ቤቶችም በጽፈኛው ዶክተር ዘላለ ሙላቶ ከዚህ በፊት የአዲስ አበባን ህዝብ ሲያዋረድና ሲዘልፍ የነበረው የሚመራው የአዲስ አበባ ትምህርት ቢሮ በተመሳሳይ ቅጥር በመፈጸም 99% ማለት ይቻላል ኦሮሞ የሆኑ ተመልምለው በተለያዩ ወረዳዎች ለሚገኙ ትምህርት ቤቶች ይመደባሉ። የዚህ በዚህ ከዚህ የከፋ በአስር ሺዎች የሚቆጠሩት መምህራን ቀጥታ ከኦሮሚያ የአማርኛ መምህር ሳይቀር በዝውውር አምጥተው በማናለብኝነት መድበዋል። አማርኛም ይገርመሃል እንግዲህ አንተም እንደጠቀስከው ሁለት የትምህርት ጽህፈት ቤት ነው ያለው በአዲስ አበባ ኦሮሞኛ እና መደበኛው የትምህርት ጽህፈት ቤት ነው። ኦሮሞኛ በግዴታ ሁሉም ትምህርት ቤቶች ይጀምሩ በማለት ብዙ ቁጥር መምህር መድበዋል። ተማሪ ግን የለም። አንድ ክፍል አምስት ተማሪ ብቻ ነው ያለው በአንዳንዱ ትምህርት ቤቶች ከተማሪዎቹ ቁጥር የመምህራን ቁጥር ይበልጣል። በጣም ያሳዝናል። ለወረዳ ክፍለ ከተማ የመሳሰሉ የመስሪያ ቤቶች የአዲስ አበባ ፐብሊክ ሰርቪስ ኤንድ ሂዩማን ሪሶርስ ዲቨሎፕመንት ቢሮ በአስር ሺዎች የሚቆጠሩ ሰራተኞችን ብሔራቸው 99 ፐርሰንት ኦሮሞ የሆኑትን ቀደም ሲል መድቧል። በየቀኑ በና አዳነች አበቤ የሚመደቡት እልፍ አእላፍ ናቸው። አዳነች አበቤ ቀጭን ትዕዛዝ ደብዳቤ ተጽፎላቸው የሚመደቡ ባለጊዜዎች ይህንን ሸፍጥ ለመስራት ያመቻቸው ዘንድ ከላይ የጠቀስኳቸው ቢሮዎች ያሉ ኃላፊዎች እና የሰው ሀብት አስተዳደር ባለሙያዎች ጠቅላላው የአንድ ብሔር የተውጣጡ እንዲሆኑ ተደርገዋል። አሰራሩ አሁንም እንደቀጠለ ነው። አሁንም ቢሆን ዝውውርም ቅጥርም የሚካሄደው በቢሮ ደረጃ ነው። በከተማ አስተዳደሩ ስር የሚገኙ ሆስፒታሎች፣ ጤና ጣቢያዎች፣ ትምህርት ቤቶች፣ ወረዳዎች፣ ክፍለ ከተሞች ወዘተ ቅጥር መፈጸም አይችሉም። ከጽዳት እስከ ጥበቃ፣ ካርድ ክፍል ሰራተኛ፣ መዝገብ ቤት ሰራተኛ፣ ጥገና ሰራተኛ፣ ሌሎች ጥቃቅን ስራ መደቦች ጭምር በአሁኑ ሰዓት ሁሉም መስሪያ ቤቶች የአንድ ብሔር የተሞሉ ሆነዋል። ጭራሽ አንዳንድ መስሪያ ቤቶች ዘጠና ፐርሰንት ሰራተኛ ኦሮሞ ብቻ ሆነዋል። የመሬት ወረራውንማ አናንሳው በቀጣይ ተጨማሪ መረጃዎች እናደርሳለን ይላል። አመሰግናለሁ። ይኸው እንግዲህ በአዲስ አበባ እየተፈጸመ ያለውን ታከለ ኡማ ነው በነገራችን ላይ ከንቲባ እያለ መጋቢት ላይ አስታውሳለሁ በአዲስ አበባ ሰራተኛ በወረዳ በክፍለ ከተማ በሌሎች ቢሮዎች እንዳይቀጥሩ በማዕከል ነው የሚቀጠረው ብለው የሰራተኞችን ቅጥር በአንድ ማዕከል ካደረጉ በኋላ ያው የተሳካ የሰራተኛ ዲሞግራፊ ወይም ደግሞ ስብጥር እያደረጉ መሆናቸውን እንግዲህ ሰራተኞችም ከጻፏቸው ደብዳቤዎች ለመመልከት ትችላላችሁ። ይሄ ጉዳይ በቀላሉ የሚታይ አይደለም። እንግዲህ ሰሞኑን 60 40 ፐርሰንት የሚለው ጉዳይ ከተነሳ በኋላ በርካታ ጥቆማዎች እየመጡ ነው። ይሄ አይገርምም። ዛሬ ከአዲስ አበባም እንደዚሁ ተጨማሪ መረጃ ሰምቻለሁ። አዲስ አበባ ለበርካታ ዓመታት የታክሲ መጫኛና ማውረጃ አካባቢዎች ይሰሩ የነበሩ ደንብ አስከባሪዎች ወይም ደግሞ የታክሲ ሰልፍ አስከባሪዎች ከስራ ሊባረሩ ነው የሚል መረጃ ነው የወጣው። ወጣቶቹ በአዲስ የብልጽግና ሰዎች በምትካቸው ሊተኩ ነው። የስርዓቱ ደጋፊ በሆኑ ሰዎች ነው የሚተኩት። 165 የታክሲ ፌርማታዎች ላይ ተመዝግበው የሚታወቁ በሶስት ፈረቃዎች የሚሰሩ ቁጥራቸው 10ሺ 2መቶ ይደርሳል የተባሉ የታክሲ ሰልፍ አስከባሪዎች አዲስ አበባ ተወልደው ያደጉ፣ አሁን ከስራ ውጭ ሊደረጉ ወይም ደግሞ ሊባረሩ ነው ተብሏል። የነዚህ ተወካይ አራት መቶ ወጣቶች ባለፈው ወደ አዲስ አበባ ከተማ አስተዳደር ጥያቄ ለማቅረብ ተንቀሳቅሰው ነበረ። ወጣቶቹ ግን ጥያቄያቸው ምላሽ የተሰጣቸው እስር ነው። ለአንድ ቀን ታስረው ተለቀዋል ነው የተባለው። ሌሎች ተደራጅተው ይመጣሉ ተብለዋል። ለአንድ ቀን ታስረው የተለቀቁት ወጣቶች ይህንን ጉዳይ ለማንም ቢናገሩ ደግሞ የከፋ ነገር ሊጠብቃቸው እንደሚችል ነው እየተናገሩ ያሉት። ድምጽ ሆኖን ታፍነናል ነው የሚሉት። እንግዲህ 10200 ገደማ የታክሲ አስከባሪዎች በሶስት ፈረቃ የሚሰሩ በተመዘገቡ 165 የታክሲ ፌርማታዎች ላይ ያሉ ናቸው። እንግዲህ ከስራ ውጭ ይደረጋሉ እየተባለው ይህ እንግዲህ የአዲስ አበባ ውስጥ እየተደረገ ያለውን ዲሞግራፊ ነው። ወደ መረጃዎቹ አልፋለው። ደብረ ብርሃን ዩኒቨርሲቲ ዛሬ ሙሉ በሙሉ ትምህርት ቆሟል ተብሏል። የፌዴራል ፖሊስ ወደ ግቢ በብዛት ታጥቀው ገብተዋል። አድማ ብተናም እንደዚሁ ገብቷል። በተለይ በዋናው ግቢ ጠባሴ ተብሎ የሚጠራው አካባቢ የሚገኘው የደብረ ብርሃን ዩኒቨርሲቲ ዋናው ግቢ ላይ ተማሪዎች ተደብድበዋል። እኔ በአይኔ አምስት ተማሪዎች ተደብድበው መንገድ ላይ ሲጣሉ ተመልክቻለሁ ብለዋል። አንድ አይንም ማኝ በርካታ ሲቪል ለባሽ ቁጥር ደህንነቶች በርካታ ቁጥር ያላቸው የሲቪል የለበሱ ደህንነቶችም በግቢው ውስጥ ተበትነዋል። ዛሬ ማረዳ ተቁርስ በፊት ተማሪዎቹ በግቢው ውስጥ በተለያዩ ቦታዎች ጠባሴ በሚገኘው ግቢ ውስጥ ተበታትነው ጩኸት ሲያሰሙ ነበረ። ይህንን ተከትሎ የታጠቁ በርካታ የፌዴራል ፖሊስ አባላት ወደ ዩኒቨርሲቲው ገቢ ገቡ። ከዛ በኋላ ተማሪዎች ተደበደቡ ነው የሚሉት። ይህንን ተከትሎ ተማሪዎች በማደሪያ ክፍላቸው ውስጥ ነው የሚገኙት። እንቅስቃሴ የለም። ትምህርትም ቆሟል። ይህንን በተመለከተ የደብረ ብርሃን ዩኒቨርሲቲ የተማሪዎች ህብረት የተማሪዎች ጥያቄ ምንድነው፣ እኛ እናቀርበዋለን በሚል እንቅስቃሴ እንዳደረገም እንደዚሁ የመረጃ ምንጮች ገልጸዋል። ይህንን በተመለከተ የደብረ ብርሃን ዩኒቨርሲቲ የጥበቃ ኃላፊ ሳጅን አበበን ለማግኘት እንዲሁም ደግሞ የተማሪዎች ጉዳይ ኃላፊ እንደዚሁ አቶ ጊዜው ፈጠነን ለማግኘት ያደረኩት ሙከራ አልተሳካም። ከሁለቱ ለማረጋገጥ ያደረኩት ሙከራ ምናልባት ምላሽ የሚሰጡ ከሆነ በሌላ የመረጃ ሰዓታችን በዝርዝር የምመለስበት ይሆናል። ወደ መረጃዎች አልፋለሁ። ሌላው መረጃ ድርድርን በተመለከተ ዛሬ የወጣው መረጃ ነው። ዶቸ ቬለ በአማራ ክልል የተቋቋመውን የሰላም ካውንስል ሰብሳቢ ዋቢ በማድረግ ዘገባ ይዞ ወጥቷል። በወደውቸ በለ ዘገባ የፋኖ መሪዎች እና መንግስትን ለማደራደር ዝግጁ የፋኖ መሪዎች እና መንግስት ለመደራደር ይቅርታ፣ መንግስት ከፋኖ መሪዎች ጋር ለመደራደር ዝግጁ ነው ይብሏል ብለው ለዶቸ በለ በሰጡት ዘገባ እንግዲህ ከናረጋ ከበደ ጋር ማለት ነው። ይህንን የሰላም ካውንስሉ ሰብሳቢ ገልጸዋል። በአማራ ክልል ሁለተኛ አመቱን በያዘው ጦርነት ተፋላሚዎቹ የፋኖ ኃይሎች ወደ ድርድር እንዲመጡ የበሰላም ካውንስሉ ከክልሉ መንግስት ጋር መነጋገሩ ነው። ክልሎች በል የገለጹት አቶ ያየህ ይራድ የካውንስሉ ሰብሳቢ ናቸው። አረጋ ከበደና የሰላም ሚኒስትሩ ባሉበት ይሄ ሀሳብ እንደተነሳ ተገልጿል። አቶ ያየህራድ ከብዙ የፋኖ መሪዎች ጋር መነጋገራቸውን ገልጸዋል። በዚህ ሁኔታ እንግዲህ ለድርድር የሚቀመጡ ከሆነ በመረጡት አደራዳሪና በመረጡት ሀገር እንዲደራደሩ ሁኔታዎችን ለማመቻቸት ዝግጁ መሆናቸውን ነው አቶ ያየህራድ የገለጹት። እንግዲህ ይህንን በተመለከተ የኢትዮ ፎከስ ደግሞ ሌላ እንደዚሁ የሰላም ካውንስሉን አባል አነጋግሯል። የአነጋገርኳቸው የሰላም ካውንስሉ አባል ጉዳዩን በተመለከተ ከናረጋ ከበደ ጋር ይሄ ጉዳይ እንደቀረበ በተደጋጋሚ የቀረበ ጉዳይ ነው። የአነጋገርኳቸው የሰላም ካውንስል ኮሚቴ አባል የሰላም ሚኒስተሩ ባሉበት፣ አዎ ይሄን ጉዳይ ተነስቷል። የፌደራል መንግስቱ ግን ያው እስካሁን ድረስ በዚህ በኩል ያው ደራድራለሁ ከሚለው ባሻገር ግልጽ ያለ አቋም የለውም እናረጋ ከበደ ጋር ግን ይሄ ጉዳይ በተደጋጋሚ ተነስቷል። የሰላም ካውንስሉም አምስት ነጥቦችን አንስቷል። እነዚህ አምስት ነጥቦች እንግዲህ የሰላም ካውንስሉ ያነሳቸው ምላሽ የሚያገኙ ከሆነ ምላሽ የሚያገኙ ከሆነ ለዓለም አቀፍ አደራዳሪዎች ጉዳዩን ለማሳወቅ እና ዓለም አቀፍ አደራዳሪዎች ጉዳዩን እንዲይዙት ለማድረግ ዝግጁ ስለመሆናቸው ነው፣ እንግዲህ የሰላም ካውንስሉ አባል ለጣቢያችን የገለጹት። እነዚህም አምስት ነጥቦች አንደኛው የመደራደር ፍላጎት አዝማሚያን በተመለከተ እንደዚሁ ልየታዎችን ስለመስራታቸው በፌዴራል መንግስቱ በክልሉ መንግስት ያሉትን አዝማሚያዎች በፋኖ በኩል ያለውን የመደራደር አዝማሚያ ልጌታ እንዲሁም ደግሞ የፋኖ ድርድር የሚወጣ ከሆነ ዋስትና የሚሰጥበትን ሁኔታ በተመለከተ እንደገና የት ቦታና በማን በኩል ድርድር ይደረጋል የሚሉ አምስት ጥያቄዎችን ምላሽ እንዲያገኙ እየሰሩ መሆናቸውን ነው እየገለጹት። ጥያቄዎቹ ምላሽ የሚያገኙ ከሆነ ወደ ዓለም አቀፍ አደራዳሪዎች ይዞ ለመሄድ ዝግጁ መሆናቸውን እንደዚሁ ገልጸዋል። በዚህ ውስጥ እንግዲህ ከዓለም አቀፍ ሀገራትና ተቋማት አሜሪካ ኤምባሲ፣ የኖርዌይ ኤምባሲ፣ የአፍሪካ ህብረት፣ የአውሮፓ ህብረት ድርድርን በተመለከተ በአማራ ክልል ያለውን ጦርነት ለማደራደር ፍላጎት እንዳላቸው ጭምር ለሰላም ካውንስሉ እንደገለጹላቸው ይህንን ለኢትዮ ፎከስ ገልጸዋል። እንግዲህ ይህ ጉዳይ በፋኖ በኩል እስካሁን የተደራጀ ምላሽ አልተገኘም። ስለ ድርድር በቀረበ ጉዳይ ፋኖ በተደራጀ ሁኔታ ስለ ድርድር ምላሽ አልሰጠም የሚል ምላሽ ነው እየሰጠው። በመንግስት በኩል እንግዲህ እናረጋ በኩል ግን ያው እንደራደራለን የሚል ሀሳብ መኖሩን፣ በፋኑ በኩል ግን ምላሽ አለመገኘቱ ምላሹ እየተጠበቀ እንደሆነ ነው የሰላም ካውንስሉ የገለጸው። ከዚህ ባሻገር እንግዲህ ያለው ጉዳይ ደግሞ መነሳት ያለባቸው ድርድር የሚደረገው ከእናረጋ ከበደ ጋር ከሆነ የሚመለሰው የአማራ የፖለቲካ ጥያቄ ምንድን ነው፣ መመለስ ይችላል ወይ የሚለውና እንደዚሁም ደግሞ ድርድሩና የአማራን ትግል በአንድ ክልል ውስጥ አጥሮ ለማስቀመጥ በአንድ ክልል ውስጥ ያለ የፖለቲካ ጥያቄ አስመስሎ ለማቅረብ የሚደረጉ ሙከራዎች በሙሉ እንግዲህ ከትግል ጎን ለጎን ባሻጥር የተያዙ ጉዳዮች ናቸው። በተለይ ፌዴራል መንግስቱ ክልላዊ ድርድር እንዲደረግ ተደጋጋሚ ያለው ፍላጎትና ወደ እናረጋ ከበደ የገፋው ጉዳይ ድርድር እንኳ ቢኖር ከናረጋ ጋር የሚኖረው ድርድር የሚፈጥረው ለውጥ ይኖራል የሚለው ጉዳይ እንግዲህ ከፖለቲካ እንድምታዎቹ ናቸው። ከድርድሩ አንጻር ሊነሱ የሚችሉት የአማራ ህዝብ የፖለቲካ፣ የኢኮኖሚ ማህበራዊ፣ እንዲሁም ደግሞ የህሉና ጥያቄዎች በአማራ ክልል ተብሎ በተከለለው አሁን ባለው ክልል ብቻ ያሉ ጉዳዮች አይደሉም። ከላይ ስናነሳው እንደነበረው አዲስ አበባን ጨምሮ በተለያዩ የአገሪቱ አካባቢዎች የአማራ ህዝብ በቁጥር እንግዲህ አንደኛ ደረጃ የሚሆንባቸውም ክልሎች አሉ። ከዛ ባለፈ እንግዲህ በቁጥሩ ልክ የፖለቲካ ውክልናዎችን ለማግኘት የፖለቲካ መብቶቹ እንዳይረጋገጡ ያደረገው ህግና ስርዓት በዚህ ድርድር ይመልሳል ወይ? ይህንን ለማድረግ ዝግጁ ናቸው ወይ? በኦሮሚያ ውስጥ እንግዲህ በብዙ ሚሊዮን የሚቆጠር ህዝብ አለ። በብዙ ሚሊዮን የሚቆጠር ህዝብ አለ። የዚህ ህዝብ ዕጣ ፈንታ አሁን እናረጋ ጋር በመደራደር ይመልሳል ወይ የሚለው ጉዳይ አብሮ ሊታይ የሚገባው ነው። እንግዲህ ድርድር በመርህ ደረጃ በተደጋጋሚ እንደምለውም ድርድር በመርህ ደረጃ አንዱ የትግል አካል ነው። በጦርነት የሚያልቅ የፖለቲካ ጥያቄ ብዙ የለም። ከጦርነት ከልቂት በፊት በድርድር የሚመለስ ጉዳይ ካለ ጥሩ ነው፣ ግን አሁን ባለው ሁኔታ ለመደራደር የሚያስችል አጠቃላይ ሁኔታ አለ ወይ የሚለው ጉዳይ ነው መነሳት ያለበት። እነዚህ ናቸው እንግዲህ ከድርድር አንጻር የነበሩ መረጃዎች። ወደ ግንባር መረጃዎች ልቀጥል። የግንባር መረጃዎች ዛሬ ከባድ ውጊያ ሲደረግባቸው ከዋሉ አካባቢዎች በጉና ምስራቃዊ ክፍል በሚገኝ የጋይንት ነስ የስማዳ ቀጠና ከባድ ውጊያ ሲደረግ ነው የዋለው። በዚህ ውጊያ እንግዲህ ከፍተኛ ሰባዊ፣ ቁሳዊ፣ ወታደራዊ ጉዳት ደርሷል። ከሶስት አቅጣጫዎች እንቅስቃሴ ላይ የነበረ መንግስት ኃይል ወደ ወለላ ባህር፣ አንደኛው ከሙጃ ከሰዴ ሙጃ ወረዳ ወደ ወለላ ባህር እንቅስቃሴ ያደርግ የነበረ ኃይል፣ ሁለተኛ ከስማዳ ወረዳ ወደ ወለላ ባህር እንቅስቃሴ ያደርግ የነበረ ኃይል፣ ሶስተኛው ደግሞ ከላይ ጋይንት ንፋስ መውጫ ከተማ ወለላ ባህር ተብላ ወደምትጠራው ቦታ እንቅስቃሴ ያደርግ ከነበረ ከሶስት አቅጣጫ ከተንቀሳቀሰ መንግስት ኃይል ጋር ብርቱ ውጊያ ተደርጓል። በዚህ ውጊያ ደግሞ የአማራ ፋኖ በጎንደር ጠቅላይ ግዛት እዝ 206ኛ ኮር እንዲሁም ደግሞ የአማራ ፋኖ ጎንደር አንድነት ውባንተ ኮር ተወርዋሪ ክፍለ ጦር አባላት ብርቱ ውጊያ ሲያደርጉ ብለዋል። ሁለቱም የአካባቢው እዞች በጋራ ያደረጉት ዘመቻ ነው። በዚህ ዘመቻ እንግዲህ በየግንባሩ ሲገለጽ አካባቢው አካባቢው የአንደኛው ከስማደ ወደ ወለላ ባህር እንቅስቃሴ ላይ የነበረ የመንግስት ኃይል ጋር ከአማራ ፋኑ አንድነት በጎንደር ጋር እንግዲህ የብርጌድና የኮር አባላት ጋር የተደረገው ውጊያ ነው። በተለይ ደገዛ ተብሎ የሚጠራው ቦታ በተደረገው ከባድ ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። በዚህ ውጊያ ተሽከርካሪዎች ወድመዋል። ዘጌት ብሎ በወጡ መረጃዎች ደገዛ ላይ ብቻ በተደረገው እዚህ ግንባር ላይ ብቻ በተደረገው ውጊያ ማለት ነው ከ23 በላይ ክላሽንኮቭ መሳሪያዎች በፋኖ እጅ ገብተዋል አንድ የቡድን መሳሪያ ስናይፐርን ጨምሮ እንዲሁም ደግሞ አስራ ስምንት የመንግስት ኃይሎች አሁን በፋኖጅ ይገኛሉ ወይም ምርኮኛ ሆነዋል። ሁለት ሬሽን የጫኑ ተሽከርካሪዎች ላይ እንደዚሁ ጉዳት ደርሷል ተብሏል። ይሄ እንግዲህ አንድ ደገዛ ተብሎ የሚጠራ ቦታ ነው። በነገራችን ላይ ደገዛ የሚለውን ቃል የማታወቁ ምናልባት አድማጅ ተመልካቾች ካላችሁ ደገዛ ጥቅምት፣ ኅዳር ላይ እየመጣ አዝመራን የሚያወድም ልክ እንደ አንበጣ አይነት በራሪ ነፍሳት ነው። ደገዛ በዛካ በጣም የምታወቅ ነው። በዚህ ቦታ ላይ ነው እንግዲህ ደገዛ ላይ ይሄ ከባድ ጉዳት እየደረሰው። ሌላው ሁለተኛው ደግሞ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ 206ኛ ኮር በሶስት ቦታዎች ላይ ገደባ፣ ዝንጀሮ ገደልና ወለላ ባህር አቅራቢ ያደረጋቸው ውጊያዎች ናቸው። ዝንጀሮ ገደል 206ኛ ኮር ባደረገው ከባድ ውጊያ እንደዚሁ የቡድንና የነፍስ ወከፍ መሳሪያዎች በብዛት ተገኝተዋል። በተመሳሳይ ዝዋ ወይም ደግሞ ኔትወርካ ተብሎ የሚጠራ ቦታም በተደረገ ውጊያ ወደ ወለላ ባህር መግቢያ እንደዚሁ ከፍተኛ ጉዳት ደርሷል። በዚህ በሁለቱም አቅጣጫ በተደረጉ ውጊያዎች በርካታ የሚሊሻ አባላት የመከላከያ የአድማ ብታን አባላት ሙትና ቆስለኛ ሆነዋል የተባለው ሁለቱም ዕዞች የጎንደር ጠቅላይ ግዛትስ እና የአማራ ፋኖ በጎንደር አንድነት በጋር ያደርጓቸው ዘመቻዎች እንግዲህ ከፍተኛ ወታደራዊ ኪሳራ እየደረሰበት ነው ተብሏል። ዝርዝር መረጃዎች በነገራችን ላይ ገና አልወጡም። አሁንም በእርሻ ማሳዎች ላይ የወደቁ በርካታ አስክሬኖች አሉ። ከነዚህ ውስጥ እንግዲህ በአንድ የሚሊሻ አዛዥ ጭምር እንደዚሁ ጉዳት ደርሶበታል ተብሏል። ሌሎች እንዲሁ ማድረግ ያላቸው የፖሊስ አባላትም እንደዚሁ ጉዳት ደርሶባቸዋል። ከስማዳ የመጣው ኃይል በተለይ ሙትና ቁስለኛ ሲሆን አብዛኛው ተበትኗል ነው የተባለው ተሽከርካሪዎች እንግዲህ ከላይ እንደተገለጸው በዚህ ውጊያ ላይ ውድመት ደርሶባቸዋል። በሰላማዊ ሰዎች ላይ የደረሰው ጉዳት አልታወቀም። በፋኖ በኩል አራት ከባድ የአካል ጉዳት አራት ቀላል ቁስል ደርሷል ሲሉ ነው የመረጃ ምንጮቹ የገለጹት። ይህ እንግዲህ ስቴን ስማዳን፣ ጋይንትንና እንዲሁም ደግሞ ወደ ጉና ተራራ ጫፍ ከሚያገናኝ ልዩ ወደ ወለላ ባህር አካባቢ የተደረገ ውጊያ ነው። በዚህ ቦታ በተደጋጋሚ አጎና ገደባ ካሁን በፊት የተደረጉ ውጊያዎችን እንዲሁም ደግሞ እዚህ አካባቢ አንድ መንደር ሙሉ በሙሉ በነ ኮሎኔል ጅዋር ትእዛዝ መውደሙ የሚታወቅ ነው። ከ26 በላይ ንጹሐን ሰዎች እንደዚሁ በአንድ ቀን የተጨፈጨፉበት ቦታ ነው። ይህ አካባቢ በተደጋጋሚ ውጊያ የሚደረግበት ቦታ ነው። ወደ ሰሜን ጎንደር ስኔት ዳባት ከተማ አቅራቢያም እንደዚሁ ከማለዳ ጀምሮ ውጊያ ሲደረግ አርፍዷል። ከተማው በቅርብ ርቀት በነበረው ውጊያ የደረሰው ጉዳት በውል አልታወቀም ተብሏል። ውጊያ ውስጥ ከግማሽ ቀን የቆየ ሲሆን ከግማሽ ቀን በኋላ የመንግስት ኃይሎች ከውጊያ ቀጠና ወደ ከተማው ተመልሰዋል ተብሏል። ሌላው ዛሬ ከባድ ውጊያ ሲደረግባቸው ከዋሉ አካባቢዎች አንዱ ከወልዲያ እስከ መርሳ ባሉት አካባቢዎች ነው። ከወልዲያ እስከ መርሳ አበጋር ሜዳ፣ ጠዶት፣ ዜትበር፣ መሃላምባ፣ ደረቆንዝ ተብለው የሚጠሩት እንደውም ከዚህ ከመርሳ እስከ ውርጌስ ባሉት ቀጠናዎች ጭምር ከባድ ውጊያ ሲደረግ ነው የዋለው። በተለይ ከኒኒቨር ወደ ጠዶት ተከታታይ የከባድ መሳሪያ ድብደባ ዙ 23 ለሰዓታት ቀጥሎ ነበረ። ከማለዳው ጀምሮ እንግዲህ ከወልዲያ በቅርበት በሚገኙት አካባቢዎች እና በመርሳ ዙሪያ ሲደረግ በዋለው ውጊያ በመከላከያ ላይ ከፍተኛ ጉዳት ደርሷል። በርካታ አምቡላንሶች ወደ መርሳ ሲመላለሱ ተመልክተናል። አሁን ውጊያው ቆሟል። መከላከያ ከጠዶት እና ከዜት በር አካባቢ ወደ መርሳ እየወጣ እና እየወረደ መሆኑን እንዲሁም ከደረቅ ወንዝ ደግሞ ወደ ውርጌሳ ስለ መውጣቱን የመረጃ ምንጮቹ እየገለጹት። ውርጌሳ አሁንም በፋኖጅ የምትገኝ ከተማ ነች። ይህንን የመረጃ ምንጮቹ ጨምረው ገልጸዋል። ሌላው መረጃችን የትግራይን በተመለከተ ያለው መረጃ ነው። በትግራይ ጉዳይ የህውሃት ብቻ እና ከህውሃት ብቻ ጋር መነጋገር የትግራይን ችግር መፍትሄ አይሰጠውም ሲሉ በትግራይ የሚገኙ ተቃዋሚ ፓርቲዎች ገልጸዋል። ለአህዱ ሬዲዮ እንደገለጹት በትግራይ የሚገኙ ሳልሳዊ ወያኔና ባይቶና በትግራይ ያለው አጠቃላይ ፖለቲካዊ ንግግር የፖለቲካ መፍትሄ ከህወሀት ጋር ብቻ የሚደረግ አይደለም፣ በዚህም መፍትሄ አይመጣም። ለማሳያ ያህል ሁለቱም ሁሉንም ያካተተ ውይይት የጊዜያዊ አስተዳደር ምስረታ ካልተደረገ በስተቀር የትግራይ ጉዳይ መፍትሄ አያመጣም ብለዋል። 2023 የነበረው የጊዜያዊ አስተዳደር ክሽፈትም ከዚሁ የመጣ ነው። ህወሀት የትግራይን አስተዳደር ብቻውን ፖለቲካውን በመያዙ አሁን ያለው አጠቃላይ ቀውስ እየታየ ነው። ስለዚህ ሁሉንም አካታች የትግራይ ጊዜያዊ አስተዳደር መዋቅር አለበት ሲሉ ነው እየጠየቁት። ሌላው የኤርትራውን ተቃዋሚ ብርጌድና ህምዱን በተመለከተ እንደዚሁ ዓለም አቀፍ የሽብር ምርመራ እየተደረገበት ነው ብሏል የጀርመን አቃቢ ህግ የጀርመን አቃቢ ሕግና ፖሊስ ብርጌድና ሐምዱ ላይ መጠነ ሰፊ አሰሳና ምርመራ በጀርመንና በደንማርክ እያደረገ ነው የሚገኘው። በጀርመን በስድስት ግዛቶች በ19 ቦታዎች የብርጌድና ሐምዱ አባላት አሰሳ ተደርጓል። በዚህም እንግዲህ ከሁለት መቶ በላይ የጀርመን ፖሊሶች የተሰማሩበት አሰሳ ነው እየተደረገው ብርጌድ ናሃምዱ ዓለም አቀፋዊ ትስስር ኔትወርክ ነው። የኤርትራን መንግስት ለመጣል የሚንቀሳቀስ የሽብርተኛ ቡድን ነው ይለዋል የጀርመን አቃቢ ህግ። በጀርመን ስድስት ግዛቶች፣ 19 ቦታዎች ላይ እንደዚሁ አሰሳ ተደርጓል። እስካሁን የተያዘ የብርጌድ ናሃምዱ ኃላፊም ሆነ ኮሚቴ አባል የለም። በጀርመን በ2022 እና በ2023 የኤርትራ የባህል ፌስቲቫል ላይ በተነሱ ግርግሮች እና በነበሩ ብጥብጦች በፖሊስ አባላት ላይ ጉዳት ደርሰዋል። እንዲሁም ደግሞ በኤርትራውያን ላይም እንደዚሁ የሞት ጉዳትም ጭምር ደርሰዋል። ከዚህ ጋር በተያያዘ የጀርመን አቃቢ ህግ ከጀርመን ፖሊስ ጋር በመሆን ለዚህ ጉዳይ ተጠያቂ የማደርገው ብርጌድ ናሀምዶ የሚባለውን በኤርትራ መንግስት ለመጣል የሚንቀሳቀሰውን ዓለም አቀፍ የኔትወርክ ቡድን ነው ብሏል። በዚህም እንግዲህ በጀርመን አስተሳየ የተደረገ ነው። እስካሁን እንግዲህ የተያያዘ የብርጌድ ናሀምዶ ኃላፊም ሆነ አስተባባሪ የለም። ብርጌርና ሐምዱ አዲስ አበባ ውስጥ ቢሮ ከፍቶ እየተንቀሳቀሰ እንደሚገኝ ባለፈው የኤርትራ ሰማያዊ አብዮት ወይም ደግሞ ሰማያዊ ማዕበል እየተባለ ከሚጠራው በአዲስ አበባ ከተደረገው እንቅስቃሴ ለመረዳት ይቻላል። አዲስ አበባ ውስጥ ቢሮ አለው፣ በኢትዮጵያ መንግስትም ይደገፋል ነው የተባለው። ከኢትዮጵያ ውስጥ በጅቡቲ እና በተለያዩ ሀገራት እንደዚሁ ብርጌድና ሐምዱ የኤርትራን መንግስት ለመጣል እንቅስቃሴ እያደረገ መሆኑ ነው የመረጃ ምንጮቹ የሚገልጹት። ሌላው የአፍሪካ ቀንድ መረጃ ወደ ካርቱም የሚወስደን ነው። አየር ማረፊያው ነፃ ወጥቷል ላሉ ጀኔራል አብዱልፈታህ አልቡህራን በአልጀዚራ ቀርበው እንደተናገሩት አሁን ካርቱም ነፃ ወታለ ሲሉ በአጭር ቪዲዮ መልእክታቸው ገልጸዋል። ለሁለት ዓመታት በጀነራል መሐመድ ደጋሎ ቁጥጥር ስር የነበረው ካርቶም ዓለም አቀፍ አየር ማረፊያ አሁን በአልቡርሃን ጦር እጅ ገብቷል። አሁን የካርቱም ነፃ ወጥታለች። አልጀዚራም ይህንን ነው እየጻፈው ባለፈው አርብ ብሔራዊ ብሔራዊ ቤተመንግስቱና ብሔራዊ ባንኩን የተቆጣጠረው የጀነራል አብዱልፈታህ አልቡራን ኃይል ዛሬ ደግሞ የካርቱምን ዓለም አቀፍ አየር ማረፊያ ተቆጣጥሯል። የደጋሎ ጦር ከአየር ማረፊያው በድልድዩ በኩል ሰልፈኛ ሰርቶ ሲወጣ ተመልክቻለሁ ሲል አልጀዚራ ጽፏል። እንግዲህ በተለይ በዚህ ቀጠና ያለው የጀነራል መሐመድ ደጋሎ ቡድን መሸነፍ በተለይ ከምስራቅ ሱዳን እና ከካርቱም ያለው ቀጠናዊ ጉዳይ ቀላል አይደለም። በዚህ ውስጥ እንግዲህ እጇ የሚቆረጠው በተለይ በምስራቅ ሱዳን እና ካርቱም አረብ ኤሚሬትስ ነች። እነ ሳውዲ አረቢያና እነ ግብፅ ደግሞ ድል እየቀናቸው ነው። ህወሓትን ጨምሮ በዚህ ቡድን ውስጥ ያሉት በተቃራኒው የኢትዮጵያ መንግስት ሲደግፈው የነበረው እና ዱባይ አረብ ኤሚሬትስ የምትደግፈው የደጋሎ ቡድን መሸነፍ ደግሞ ምን አይነት አንድምታ ይኖረዋል የሚለው በዚህ ከኢትዮጵያ ጋር በትይዩ ድብ ደግሞ ከአማራ ትግል ጋር ቀጥታ ትስስር ያላቸው ቀጠናዊ ጉዳዮች ናቸው። ለሰዓት የሰበሰብኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ።